ልባቸውን እየሰጡኝ ነው። አመሰግናለሁ። እንዴት ናችሁ? ግን አንተ ግን ሻወር ቤት አይመጣም። ሽ ገቦ ገብቻለሁ፣ እንዲ አልገባም ግን ቢሆነ። እናንተ ደግሞ አትላኩት። እኔ ገብቻለሁ፣ ሻወር ቤት ውስጥ አልገባም ግን ቢሆነው። ክፍሌ ገባክ። ለእናንተ ብዬ እንደዚህ ተባልኩኝ። አያችሁ አደለም? ጌም እየተጫወትክ ነበር ነበር ። ከዛ ሰጥቷቸው አንቺ ስትመጪ ከዛ በኋላ አመለስላቸዋለሁ። አመሰግናለሁ። አምሮብሻለሁ። እኔም ደስ ብሎኛል ስላየኋቸው ስለየንሽ ደስ ብሎኛል። እያሉ ድካም ድካም እየተሰማሽ ነው። አረገሽ እንዲንች ይምር ለመረሽ እንዴ፣ አራት ነው በአንዴ? አይ ሁለት ሁለት ይሻላል። ሁለት ሁለት አራት ከሚቸገር ለጊዜ አይሻልም። ቤተሰብ ምን ታስባላችሁ? ሁለት ሺህ ለመጡ ሰው አለ እና ሀሳባችሁ ሸረላ መንታ መንታ፣ እኔ እንደዛ ነው የተመረቁት። ምን አለባችሁ እነዚህ ምን አለባችሁ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ የሚወለዱት ልጆች። አሁን እኮ ነው ሳትወልጂ እኮ ነው መተኛት ያለብሽ። ልጅ የሚባል ነገር መጣ ማለት ችግር የለም ሞልች ነበር አንቺ እራሱ እኮ እንዴት ትበለሻል? ግን ወይኔ ምንድነው? ምን ተሰጠሽ? እና ልጅ ሳይወለድ ነው መተኛት በጊዜ እኔ ችግር የለም። አንተማ ምን ሰውዬ እየተላጥኝ አይደለም ባክ፣ እውነት አሁን ያወራሁት እውነት ነው። ብዛ ፈርድ የሚበልቼ ይመጣሉ። አንቺ ተኝተሽ ልጅ ነው ምትዩ አይደለ? ነው ጭቅጭቅ ታነሻለሽ። ያለሽ ታንክስ ልብ ቅርጽ እየሰጡች ነው። አበባ እየሰጡ አመሰግናለሁ። አይ ምንም ምን አልኩኝ ቤት ይባላል ይሄው ገረጨሽኩላችሁ ለእናንተ አይደለም ለራሴ ነው የገረጨሽኩት። ዩዘር ታንክስ ጉንጭ እንዳይሳሳ ግን፣ እስቲ ታስፈራሪናለሽ እ ወይኔ ጠፋ፣ ላይቱ ጠፋ። በዚህ ሰዓት እንዴት ትረብሻለች ልጅ በላይት እራሱ መብራት የጠፋ አይሆን አረ፣ እንዴት ነው ብሎ ትርኢ እንዴት ነው? ይኸው መጣች። እሺ፣ ከዛስ አንዱኛ አይደል? ሲጀመር እኮ ነው እነዚህ ልጆች እኔ በቃ ፈለግነህ ምን ጌም ከኔ ገልጨቱ ነው አቅሙ ካለ ለሁለት ግቡ፣ ለኩል ለኩል ለሁለት አንድ ሰው ጨምረህ ግጠሙኝ። ሁለታችን ብቻችን አትሮውስ ማስገባት አለው። ና እኮ ገና መግባቴ ነው። አሁን እኮ ጌም አልጀምርም አትሮ ውስጥ ችግር የለም። ስእ ነው ነው፣ ምን በራስህ ተማምነህ ነው? እኔ እዚህ አንበሳ በአንበሳ ነው የማደርገው። እሺ፣ አራት አንበሳ ሰጥቼ ነበርና ማለት ነው አንተ ጋ ይሻላል ብዬ ባለፈው ቅጥቅጥ መጣች። ጽቡቅ እንዴት ነሽ? እየዛተ ነው። እና እንግዲህ አያችኋል። እና ጋር ያላችሁ ሰዎች እንዳለ ቲሞ በላቸው። ነች የምትቀጣቸው በላቸው። ኖርማል ነው እን